የትምህርት ስብራትን ለመጠገን በስነ ምግባር የታነፀን ዜጋ ለማፍራት የእጩ መምህራን ምልመላ የሚመለከታቸው አካላት በትኩረት እንዳካሄዱ ቢሮ አሳስቧል። እጩ መምህራን ምልመላን ረገድ ከዚህ ቀደም ዘመናዊነት እንደሚጎድልበትና የጊዜ እጥረት እንደሚያጋጥም ከጎፋ ዞን ትምህርት መምሪያ የተገኙት አቶ ሞገስ ሞኩሪያ ተናግረዋል። ምልመላ ጋር ተያይዞ ከዚህ በፊት የነበረው ትረንድ ያው እንደ አሁኑ ቢሆንም ትንሽ ዘመናዊነት ይጎላዋል። አሁን ላይ የነበሩ ነገሮች በጊዜ ነው ጀመረው። ከዚህ በፊት የነበረው እነ ቶሎ ቶሎ ቤት አይነት ጊዜ እጥረቶችም ነበሩ። ከዛ የተነሳ በተለይ የምልመላ ኮሚቴው በጊዜ ተዘራጅቶ የማስታወቂያ ስርዓቱ በጊዜ ወጥቶ ማስታወቂያ ተለጥፎ በቂ ማስታወቂያን ተከታትሎ ተማሪዎች ተመዝግቦ ማለፍ የሚገቡ ብቁ የሆኑ ተመልማዮች ተመልምለው ተዘጋጅቶ ለመረጣ ኮሚቴ ተዘጋጅቶ በሚቀመጠው ዙሪያ ላይ በአንዳንድ አካባቢዎች ላይ ጉድለት እንዳለ አይተናል። የምልመላ ፍትሐዊነትን ለማረጋገጥ የምልማይ ኮሚቴ ጥንካሬና ቁርጠኝነትን የሚጠይቅ በመሆኑ የተሰጠው ኮታ እንዳይታጠፍ በጥንቃቄ መስራት እንደሚገባም አቶ ሞገስ ተናግረዋል። ከዚህ ቀደም እጩ መምህራን ምልመላ ጋር ተቀራርበን አልሰራንም ያሉት የአርባ ምንጭ ትምህርት ኮሌጅ የአካዳሚክና ምርምር ዲን አቶ ፋሲል ግርማ ለቅጣኝ ብቁና ጥራቱን የጠበቀ ዜጋ ለማፍራት እንደሚረዳ አስገንዝበዋል። ከዚህ በፊት በነበረው ምክር መድረኮች ሌሎች ተቋማት ተማሪ መልምሎ ከጨረሱ በኋላ ነው ትምህርት ኮሌጆች ተማሪ መለምሉትና አሁን በጊዜ መከናወን በጣም ጥሩ ነው። ከዚህ በፊት ደግሞ እንደዚህ ያሉ ችግሮችን ለማውራት ዞኖች ጋር እንደዚህ ፊትለፊት ተገናኝተን ዞኑ ጋር ያለው ችግር ምንድነው፣ ትምህርት ኮሌጅ ጋር ያለው ችግር ምንድነው የሚለው ነገር ለማየት ጊዜ እንትን አልነበርም፣ ኦፖርቹኒቲዎች አልነበሩም። አሁን ግን ሁለቱም የሚመለከታቸው አካላት ዞን ትምህርት መምሪያም እኛም ፊት ለፊት ተገናኝተን ማውራታችን ስራውን በቀናነት ለማከናወን በጣም ጥሩ ነገር ነው። ከትምህርት ስራ ውጤታማነት ረገድ በርካታ ስራዎች ሲሰሩ መቆየቱን የሚናገሩት የአርባ ምንጭ ከተማ አስተዳደር ትምህርት መምሪያ ኃላፊ አቶ መለሰ መንዛ የትምህርት ውጤታማነትን ለማሳለት የትምህርት አመራር ብቃት ተነሳሽነትና ቁርጠኝነት የሚጠይቅ በመሆኑ በዚህም የድርሻውን በመወጣት በዘርፉ የሚሰዋለውን ችግር መቅረፍ የሚያስችል ውይይት መደረጉን ተናግረዋል። ትምህርት ውጤታማ ለማድረግ በርካታ ተግባራት ሲሰሩ መቆየቱን የተናገሩት የደቡብ ኢትዮጵያ ክልል ትምህርት ቢሮ የመምህራንና የትምህርት አመራር ልማት ዘርፍ ኃላፊ ዶክተር ታምራት ይገዙ የሰለጠነ መምህር ለትምህርት ጥራት ወሳኝ በመሆኑ ብቃት ያለው ሰልጣኝ ለመመልመል ከወትሮ በተለየ መልኩ ትኩረት ተሰጥቶ እየተሰራ መሆኑን አስረድተዋል። የሰለጠነ መምህር ለትምህርት ጥራት ወሳኝ ነው ለመሰልጠን ደግሞ ብቃት ያለው ሰው መመልመል አለበት። ስለዚህ ይህንን አስመልክቶ ባለፉት ጊዜያት የማስፈጸሚያ ማኑዋል የማዘጋጀት ስራ ተሰርቶ ከተለያዩ አካላት ጋር ውይይት እየተደረገ ቆይቶ የማጠቃለያ ውይይት ነው እያደረግን የነበረው። አንደኛው ከዚህ በፊት ማስታወቂያው በአግባቡ ወጥቶ እስከ ቀበሌ ድረስ መውረዱን ቼክ የምናደርግበት ስርዓት አልነበረም። ለታችኛው አካል አውርደን ብቻ የምንተወው ነበር። አሁን ግን እስከታችኛው መዋቅር ድረስ መረብ ዘርግተን እያንዳንዱ ቀበሌ አካባቢ መድረሱን የምንከታተልበት መንገድ አዘጋጅተናል። ተወዳዳሪዎች መረጃ ስለማይደርሳቸው በአግባቡ ተዘጋጅተው ያለመምጣት ሁኔታዎች እየተስተዋሉ ነው። ይሄንን ለመቅረፍ አንደኛ የማስታወቂያ ጊዜ ሰፊ እንዲሆን የማድረግ ስራ ሁለተኛ የምዝገባ ጊዜም ረዥም እንዲሆን የማድረግ ስራ ሰርተናል። እንግዲህ በዚህ መሰረት እስከ ሰላሳ ድረስ ማስታወቂያ የሚነገርበት ጊዜ ነው። በየቦታው የሚላክበት ነው። ምዝገባው ከ ህዳር አንድ ጀምሮ እስከ አምስት ድረስ ምዝገባ ይከናወናል። በትምህርት ስራ ለውጥ እንዲያመጣ ስራዎችን በጥናት ተደግፎ ከሌሎችም ሀገራት ተሞክሮ በመቀመር ውጤታማነቱን ለማሳለጥ ርብርብ እየተደረገ ሲሆን በዘርፉ መሰረታዊ ችግሮች ተለይተው በመግባባት ላይ መድረሱንም አስረድተዋል።